አህለን ሀዋይብ እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት አላችሁልኝ እያልኩኝ ዛሬ ቸከስ ብዬላችኋለሁ። እንግዲህ አህሙና ፈኪያ ይችን ሁለ ቀን ለምን ጠፉ? ምን ሆነው ነው? እምን ላይ ናቸው? ተከፋፉ ወይ ተለያዩ ወይ? የብዙዎቻችን ጥያቄ ነው ማለት ነው። እና ያው ተምኔ እንደምታውቁት ማለት ነው የብዙ ኮሜንታተሮች የብዙ ወዳጆቻችን፣ የሁላችንም ወዳጆች፣ የፈኪዬ ወዳጆች፣ በተለይ የአህሙ ወዳጆች እንግዲህ መልእክት አስቀምጠዋል። ያው ተምኔሉ ላይ ስለምታውብኝ ነው። ባታውብኝ ጥሩ ነበረ። ነገር ግን ተምኔሉ መልስ ስለሚሰጣችሁ አህሙና ፈኪያ እንዴት ናቸው? እምን ላይ ናቸው? ምን ሆነው ነው የጠፉት የሚለውን አብረን የምናይ ይሆናል። ነገር ግን ይህንን ተምኔል ያደረግኩትንም ተግባር ፈክዬ እንደምትፈጽመው የሁላችንም ምኞት ነው ማለት ነው። ምክንያቱም እምኪን ኮሜንት ያላየች እንደሆነ እንደገናም ኮሜንት አንብባ የኔም ቃላት ይጨመርበት ብዬ እንግዲህ፣ እኔም አንዷ ያው ኮሜንት ማንበብ የምወደው ኮሜንት መጻፍ የማልወደው ኦዲየንስ ነኝና ነገር ግን በቪዲዮ መልኩ እኔ ደግሞ የእነሱንም ሀሳብ ጠቅለል አድርጌ የራሴንም የሚሰማኝን ሀሳብ አስተላልፋለሁ ብዬ እየላችሁ ተከስ ብያለሁ። ሀባይብ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ ረቢል አለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት ያላ ህዝነትና ራህመቱ አይለያችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ፣ ሼር እያደረጋችሁ እስከ መጨረሻው በማዳመጥ አሳብ አስተያየታችሁን አስቀምጡልኝ። አሳብ አስተያየት እንቀበላለን ክፉም ሆነ ደግ ሆነ ሁሉንም እንቀበላለን ማለት ነው። ምክንያቱም ለኛ የሚጠቅም ነገር ስለምትጽፉልን ማለት ነው። እና ዛሬ እንግዲህ ሀዋይብ ትናንትና አየ ናቸው፣ ዛሬም አየ ናቸው። ፈንድሻዎቹ እንግዲህ የሉም ማለት ነው። ምን ሆነው ጠፉ? እሙዬ ምንድን ነው የምታቂው ነገር ካለሽ እስኪ አጋሪን። የሚባል አንዳንድ ነገር ደርሶ የነበረ ወይንስ ከማሄር ጋር በሰራችሁ ቪዲዮ ተጣልተዋል ወይ ተለያይተዋል ወይ እንዴት ናቸው የሚልም አለ ማለት ነው፣ እየደረሰ ማለት ነው። ነገር ግን አህሙና ፈኪያ አሁን ላይ አልተለያዩም አልተጣሉም። እኔ የራሴን ስነግራችሁ ማለት ነው፣ ለጠየቃችሁኝ መልስ ስሰጣችሁ ማለት ነው። ምክንያቱም አህሙ አዳማ ነው ያለበት፣ ፈኪዬ አዲስ አበባ ናት። ያው አይታችኋል ለምርቃን እንደሄደ አልተመለሰም ማለት ነው። እና ስላልተመለሰ ነው እንጂ አሁንና ፈኪያ አልተጣሉ ማለት ነው። አሚርም አሚርም ቪዲዮ ላይ አይታችኋል አንድ ጋ ነበሩ። ሁሉም ነገር በደስታ ማንኛውንም ነገር በደስታ እንደሰሩት አይታችኋል ማለት ነው እና አልተለያዩም፣ አልተጣሉም። አሁን ላይ አንድ ጋ ስላልሆኑ ነው እሷ አዳማ እሷ አዲስ አበባ ስለሆኑ ነው ማለት ነው። እሷም እንግዲህ ተመረቀው በሚለው ቪዲዮ የኔ ጀግና አኮራከኝ ብላለች። እንግዲህ ፈክዬ፣ መቼም እንግዲህ ኮሜንት እንደምታነብይ የኛንም ቪዲዮ አለፍ አለፍ ስቴ እንደምታዩ ባለሙሉ ተስፋ ነኝ። እንግዲህ የእነኝህ የእህቶቻችን ጥያቄ መልስ እንደሚያገኝልን እርግጠኛ ነኝ ማለት ነው። ብዙ ነው ያኔ ሁሉንም ኮሜንት ማውጣት ስላልቻልኩኝ በጣም ይቅርታ ነገር ግን እነኝህ ልጆች በደንብ ሀሳቡን ጠቅለል አርገው ስለነገሩ ስለጻፉት ይየው መጥቻለሁ ማለት ነው። እና እኔ ደግሞ የምጨምርበት ምንድን ነው? አዎ ልክ ናቸው ማለት ነው። አሁን ላይ ያንቺ ፈገግታ፣ ያንቺ ከጎኑ መሆን በጣም በጣም ለአህሙ ወሳኝ ነገር ነው እና በተለይ በተለይ አሁን ከአዳማ ሲመለስ ቤትሽ አቀባበል አድርገሽ እኛ መቼም ሌላ ጋር ከፍ ያለ ድግስ ምናምን አንልም ማለት ነው። ምክንያቱም ሰው በአእሙ ነው ማለት ነው። እቤትሽ ለምን አብሃብ ቆርጠሽ ሙዝ ቆርጠሽ አይሆንም? ቡና ፍልተሽ ምሳ ሰርተሽ ለምን አይሆንም? ቤት ያፈራውን ማለት ነው በዛ መልኩ። ነገር ግን አባባ በተንተን አድርገሽ ፏደ መቅ አድርገሽ፣ የኔ ጀግና ከልብ ያኮራከኝ እንዳልሽው፣ ይልቅ እንኳን ደህና መጣህልኝ በመመረቀ በጣም ደስተኛ ነኝ፣ ደስታ ደስታዬ ነው ብትዩ የተሻለ ነው እንላለን። እንደምታደርጊውም ደግሞ ኮሜንታችንንም እንደምታነቢ ባለሙሉ ተስፋ ነኝ ፈኪዬ ማለት ነው። ምክንያቱም አህሙ ያኔ፣ አሁን ላይ በቃ ሰው ከሚወደው ጋርና ከሚያፈቅረው ጋር መስራትም ስላለበት ለስራም ቢሆን ከአንቺ ጋር እየሰራ ይገኛልና እንደው ለኛ እንኳን ለተመልካች ለብዙ ጥላቶች ስትይ ከጎኑ እንድትሆኝ ከጎኑ እንዳትለየው እንላለን ማለት ነው። አንዳንድ ቤተሰቦችሽም ደግሞ ብዙም ከወንድ ጋር ያለውን ነገር አብዛኞቹ አልደገፉትም። ነገር ግን ስራ ነው ተስራበትም የሚላለ ያን እንግዲህ እሷ የምትወስን ይሆናል ማለት ነው። ምክንያቱም ሁሉን ነገር አይታ ነው የመጣችው። ሁሉንም አለፈችበት አመድ ከምናምን ሆናት እንግዲህ ሶሻል ሚዲያ ላይ ማለት ነው። እዛ ላይም ስላየችው እንግዲህ የምትሰማችሁ አይመስለኝም እሱ አላሁ ሱብሓነ ወተአላ ለሁላችንም ልቦና ካልሰጠን እናንተ በተሳደባችሁት እናንተ ባክሽ ከወንድ ጋር ትለጣጠፊ ባክሽ ካገኘሽው ጋር ጥርስሽናት ገልፍጭ ባላችሁት የሰው ልጅ አይመለስም። ተመልሶም ያየ ነው የለም ማለት ነው እሱ አላህ ሲመልሰን እንጂ ማለት ነው። ምክንያቱም የናንተ ስድብና የናንተ እንደዛ አትሁኝ ማለት ወደ በለጠ ነገር ይገፋፋል እንጂ ወደ ኸይር ነገር አይመልስም ማለት ነው። እኛ ያለብን አላህ ሱብሃነሁ ወተዓላ ለሁላችንም ሂዳያ ይስጠን ብለን ዱዓ ማድረግ አለብን ማለት ነው። ምክንያቱም እሱ የመለሰው ነው እንጂ የሰው ልጅ የመለሰው እስካሁን ድረስ አላየንም ማለት ነው። እሱ በዝነቱ በረህመቱ አዝኖልን ስንመለስ እንጂ ማለት ነው። ሀባይብና ፈኪዬ፣ ግን አሁን ላይ እንግዲህ በሌላ ቤትም ካገኛችኋት ይህንን መልእክት አህሙን እንድታስደስተው ከአህሙ ጎን እንድትሆን ያኔ አልከፋኝም ብሏል እሱ። በማንኛውም ነገር ሰብስክራይብ፣ በምታነሱት በማንኛውም ነገር ውድ ቤተሰቦች ከልብ ነው ማመሰግነው። ለተጨነቃችሁ ሌላ አሰባችሁልኝ። እኔ ግን አልከፋኝም፣ ደህና ነኝ ብሏል። ነገር ግን ይችን ሁለት ቀን ቪዲዮ ስላልሰሩ ብዙ ልጆች ተሆነ ባብደዋል ማለት ነው። ምክንያቱም ከውዴታቸው የተነሳ ማለት ነው፣ በጣም ስለሚወዷቸው በጣም እነሱን አብረው ሲሆኑላቸው የሚደሰቱ ስላሉ ማለት ነው እና ምንም አልሆኑም። እሱ አዳማ ላይ እሱ አዲስ አበባ ስለሆኑ ነው ማለት ነው። ያው እንግዲህ ይህ መልእክታችን ለፈክዬ ነው። ፈክዬ እንግዲህ አህሙን ተመርቋል በተመረቀበት። የኔ ጀግና እንዳልሽው ይልቅ እንደዛ ሰርፕራይዙን አድርገሽ እንደምትቀበዩ ባለሙሉ ተስፋ ነን። ምክንያቱም በትልቅ ሰርፕራይዝ አላልንም አነስ ባለ ነገር ነገር ግን የሰው ልጅ ማለት ነው ከሚወደው ሰው የኔ ከሚለው ሰው ምንም እንዲያው አታድ እንዲሁ ባዶ ቡና ራሱ አፍልተው ብጠብቀው እንደሚደሰትና በቃ ለካ ከጎኔ ናት ይቺ ሰውማ ከኔ ጋ ናት ሊል ይችላል ማለት ነው በትንሿ ነገር ማለት ነው። ግን አሁን አብሀብ አይጠፋ ሙዛ አይጠፋ ቡና ፍልታ ምሳ ሰርታ እንደዚህ ጎዝጎዝ አድርጋ ቤት ብጠብቀ የበለጠ ይደሰታል ማለት ነው። ምክንያቱም አንድ ሰው በቃ ይቺ ሰው ከኔ ጋር ናት ወይስ ከኔ ጋር አይደለችም ብሎ ለሚጠራጠር ሰው ያንን ስታደርግለት የበለጠ ይደሰታል ማለት ነው። ሀባይብና ኮሜንታተሮች በዚህ መልኩ መልክታችሁን ያስተላለፍኩ ይመስለኛልና እሷም ኮሜንታችሁንም አንብባ የኛንም ቪዲዮ አይታ ትፈጽመዋለች ብለን ባለሙሉ ተስፋ ነን። ኢንሻላህ ትፈጽመዋለች። እንግዲህ አህሙ ከአዳማ ሲመለስ ፈክዬም በዚህ አይነት መልኩ ተቀብለው በመልካም ቪዲዮ በአዲስ ነገር ይመጡልናል ብለን እናስባለን ማለት ነው። ያው ኮሜንታችሁን አይቼ ይህን ቪዲዮ ባለመስራቴ በጣም የቀርታ እኔ ኔትወርክ እያስቸገረ ስለሆነ ቪዲዮ መጫንም መስራትም አልቻልኩም። ለዛ ነው ሀባይ እንግዲህ በዚህ መልኩ እኔም ተጨምሬ ከእናንተ ጋር መልክታችሁን አስተላልፍ ያለሁ ማለት ነው። የኒውድ ቤተሰቦች፣ የፈክዬ ቤተሰቦች፣ የአህሙ ወዳጆች፣ የፈክዬ ወዳጆች እንግዲ ፈክዬ እንሻላህ ትተገብረዋለች እስከዛው ድረስ እንግዲህ ሄኛ እንጠብቃለን በጉጉት ማለት ነው። በአዲስ ነገር እንደሚመጡ ምንም እንዳትጠራጠሩ፣ ይመጣሉ ማለት ነው። ሰላም ናቸው፣ ምንም የተፈጠረ ነገር የለም። ኢንሻላህ አይፈጠርምም ማለት ነው። እስከዚያው ድረስ ግን ለቻናል አዲስ ሲሆናችሁ በድጋሚ ልማጸናችሁ፣ ሰብስክራይብ እያደረጋችሁ ያው እንደተለመዱ አብሬያችሁ የቆዮትን ፎዚ ሸጋናት ነበርኩኝ። በአዲስ ቪዲዮ እስከምንገናኝ ሰላም አሌይኩም ወራህቱላ ወበረካቱሁ። ባይ ባይ ሀባይብ።